እሱን አልቃለሁ ብሎ ነው። ይሄ ነገር አይቻልም ብሎ መከልከል ነው። ሐራም ላይ ይወርቃል። ነገር ግን ለሌላስ ከሆነ ለምሳሌ ለታቦት ወይ ለፀሐይ፣ እሷን ለማክበር ነው ለልቅነዋ ነው ብሎ ስጁድ ቢያረግ አይቻልም፣ ከእስልምና ያወጠዋል ማለት ነው። ለሰው ልክንሳ ይደለ ለምሳሌ ሙአዝ ብኑ ጀበል ለረሱላሁ ሰላቱ ወሰላም ስጁድ ያድርጎላቸዋል። ከዛ በኋላ ስጁድ በሚያደርግ ሰዓት ለምን ነው ስጁድ የማታረገው ሲሉት ምንድና ነው ያለው? አይ እኔ እዛ ለጳጳሶቹና ለኤቄሶች ዋና ዋና ለሆኑት እነሱ ስጁድ ሲያደርጉ አይቼ ነው። አንተ ደግሞ ከነሱ በላጨ ሆንክ ነህ ብይ ነህ። ስለዚህ ለዛ ብዬ ነዋል። አት ስራ ነው ያሉት። ይሄን ነገር አት ስራ ነው ያሉት እንጂ ከፍርሃል አላሉት። ስጁድ ያድርጎላቸው ማለት ነው። ስለዚህ ኢባዳ ነይቱ አንድ ሰው ስጁድ ቢያደርግ ለሰው ይከፍራል። ነገር ግን

የአላህ ስም ያለበትን ቆሻሻ ቦታ የሚጥል ከሆነ እያወቀ ከእስልምና ያስወጣዋል ማለት ነው። መጠንቀቅ አለበት። ወሚነል ኩፍሪል ቀውሊይ የንግግር በንግግር ኩፍር ላይ የሚወርቅበት ሰቡላህ፣ አላህን መሳደብ። አላህን መሳደም ማለት ምንድን ነው? ለአላህ የማያመችን ባህሪ መስጠት ማለት ነው። ለምሳሌ የማያመች አላ ስብሃነሁ ወተዓላ በፍጡራን ባህሪ አይገለጽም ። ይቀመጣል አይባልም። አይኑ ጆሮ አለው አይባልም። እጃለው እግራለው አይባልም። ለእሱ ይሄ ስድብ ነው። ልጅ አለው ይወልዳል አይባልም። በቦታ ነው ያለው ሰማይ ነው ያለው አይባልም። ይወርዳል ይወጣል አይባልም። ይሄ ለአላህ ስድብ ነው። እንደዚህ የሚል ከሆነ አንድ ሰው ከእስልምና ያስወጠዋል ማለት ነው፣ ለእሱ ስድብ ነው። አው ቀውሉ ልባዕድ ወይም አንዳንድ ሰዎች እንደሚሉት ሙዕተሪን፣ ቅሬታን በማቅረብ ሊመፈዐለ አላሁ ቢ ከዛ። እንዴት በኔ ላይ እንዲህ ይሰራል? አላህ እንዴት በኔ ላይ እንዲህ ይሰራል የሚል ከሆነ መጠንቀቅ አለባችሁ። እዚህ ላይ በደንብ አዳምጡ። አንድ ሰው ቅሬታ የሚያቀርብ ከሆነ በአላህ ላይ እንዴት በኔ ላይ ይህን ይሰራል፣ አላህ ይበደለኝ፣ አላህ በደለኝ የሚል ከሆነ ከእስልምና ይወጣል። የሆነ ነገር በአንድ ሰው ላይ በላአ ሊመጣበት ይችላል። ያም በላአ በመጣበት ሰዓት አላህ እኔም በደለኝ የሚል ከሆነ ከእስልምና ይወጣል። ለምን አላህ ስብሓነሁ ወተዓላ ባሪያዎችን የሚበድል አይደለም። ወማ ረቡከ ረቡከ ዞላሚ ልልዐቢድ አላህ ባሪያዎችን የሚበድል አይደለም ብሏል። ስለዚህ እንደዚህ ቅሬታን የሚያመጣ ከሆነ ለምን በኔ ላይ ይህን ነገር ይሰራል፣ አዊላሁ ዞለመኒ ወይ አላህ በደለኝ የሚል ከሆነ ቅሬታን የሚያመጣ ከሆነ በአላህ ላይ ከእስልምና ይወጣል። ወይም ደግሞ አውለው ነዘለላሁ ላ ዩከልሱ ፉላን ሚኒ ወይም እንደሃለ አላህ አላ ከሰማይ ቢወርድ እከሌን ከኔ አያድነውም ማለት ከኔ አያዲነውም። ይሄ ከእስልምና ያስወጠዋል። ለምንድን አንደኛ ለአላህ ስብሃነሁ ወተዓላ ቦታ ሰጠው ቢወርዳል፣ በፍጡራን ባህሪ ገለጸው ማለት ነው። ሁለተኛ ደግሞ ያን ከኔ አያድነውም ሲል

ፈልጎ ነበር፣ አላህ ፍመከለቀ እን ከዛ ሴት አድርጎ ፈጠራት እንጂ ይባላል። ይሄን የሚል ሰው ከእስልምና ይወጣል ማለት ነው። አላህ ተሳ ነው ማለት ነው። ተሳ ነው እንዲህ ለማድረግ ተስኖት ነው ማለትን ያስይዛል። ሁለተኛ ደግሞ ምንድነው የእሱ መሸአው ፍላጎቱ የሚቀያየር የሆነ ነገር ማለትን ስለሚያስይዝ ከእስልምና ያስወጣል ማለት ነው። አንዳንድ ሰዎች እንዲህ አይነት ነገር ረከሌን እንዲህ ላረጋት ነበረ እንደዚህ እንደገና አደረጋት እንጂ ወይ ከሌን እንዲህ ነበር ይ

በመስጂድ በአዛን በሐጅ የሚቀልድ ከሆነ ከእስልምና ያወጠዋል። አው ቢልቁርአን ወይ በቁርአን የሚቀልድ ከሆነ አው ቢረሱልን ምን አልሩሱል ወይ ከተላኩት መለእክተኞች በአንዱ የሚቀልድ ከሆነ አው ቢመለኪን ምን አልመላኢካ ወይ ከመለይኮች አንድን መለይካ የሚቀልድ ከሆነ ከመለይኮች ከጅብሪል አው ዐዝራኢል ሰይዱና ዐዝራኢል ሰይዱና ጅብሪልን ይመስል በሳቸው

ባለው ነገር የሚቀልድ ከሆነ ከቀውልል ባዕድ አንዳንድ ሰዎች እንደሚሉት ነዒሙ ዱንያ የዱንያ ጸጋ አፍቶሉ ሚን ነዒሚል ጀና ተጀነት ይበልጣል ይላሉ ተጀነት ይበልጣል የዱንያ የሚል ከሆነ በዚህ እየቀለደ ከእስልምና ያስወጣዋል አው ቢወዒዲሂ ሊልካፊሪነ እንደዚሁም በካፊሮች ላይ ዛቻ ያደረገበትን ወልዑሳቲ እንደዚሁም ሙስሊሞች ወንጀለኞችን ቢልዓዛቢ ፊናር በእሳት እቀጣቸዋለሁ ብሎ አላህ ስብሃነሁ ወተዓላ ዛቻ ባደረገበት በዛ የሚቀልል ከሆነ ከእስልምና ይወጣል። ከቀውሌ አልባዕድ ገደን ነተደፈኡ ቢናሪ ጃሃንም፣ አንዳንድ ሰዎች ምን ይላሉ? ነገ እሳት ሞቅ እንላለን ይላሉ። ሞቅ ሰብሰብ ብለን ሞቅ እንላለን። ይሄ ምንድነው? በእሳት መቀለር ነው፣ በጃሃንም መቀለር ነው። ስለዚህ በዚህ ንግግራቸው ከእስልምና ይወጣል።

አማ እን ኦሪዳ አነሁ ይሽብሁል ኩፋረ ፊ ከሳሰቲ አፍዓሊሂ ነገር ግን የፈለገበት አንተ ስራ የካፊሮችን ስራ ነው የሚመስለው፣ የምትሰራው ስራ በቃ የሙስሊሞችን አይደለም ስራ፣ እንደ ካፊሮች የሚያስጠላ የሆነ ስራ ነው የምትሰራው ከሆነ የፈለገበት ፈላ የኩኑ ኩፍረን ላኪንነሁ ሀራም ኩፍር አይሆንም፣ ነገር ግን ሀራም ላይ ይወርቃል። በዚሽ ንግግሩ ሀራም ላይ ይወርቃል። ይሄን የሚባለው ምንድ ነው ሙስሊም ለሆነውን ነው። ከሙስሊሞች በስተቀር ያለውንሳ

አይቻልም። በአላህ ካደ ሰው እንዲህ ማለት ስለማይቻል ማለት ነው። አንድ ሰው ይሄን የሚል ከሆነ ካፊር መሆኑን እያወቀ ወይም ደግሞ አላህ ሱብሐነሁ ወተዓላ እጃለው ግራለው እያለ እምነቱ ይሄ መሆኑን እያወቀ ሙርተድ መሆኑን እያወቀ አላህን በፍጡራን ባህሪ መግለጹን እያወቀ አላህ የማረውና አላህ ይዘንለት ካለ አሁንም አይቻልም፣ ከእስልምና ያስወጠዋል ማለት ነው። ለምን? ይሄ ሰው ሙስሊም አይደለም። የሚያምነው እጃለው ግር ያለው አይን ያለው የሆነን